በጌታ የተወደዳችሁ ወንድሞችና እህቶች እንደምን አላችሁ? ሁሉ ሰላም ነው። እግዚአብሔርን እጅግ አመሰግናለሁ። ዛሬም እንደተለመደው አጭር የእግዚአብሔር ቃል ስብከት ይዤ በቪዲዮ ላይ እንግዲህ ለሚሰሙኝ ሰዎች እግዚአብሔር በረከት ለማካፈል መጥቻለሁ። እግዚአብሔርን እጅግ አመሰግናለሁ። እኔ ጌታ ኢየሱስ ክርስቶስ ስለረዳኝ በዘመኔ ሁሉ በቤቱ ስላቆየኝ ለአገልግሎቱ ከጠራኝ ወዲህ እግዚአብሔር አምላክ በቤቱ ደግሞ እንዲሆን እንዳገለግለው ጸጋ ስላበዛልኝ እና ስለጠበቀኝ ጌታዬን እጅግ በጣም አመሰግናለሁ። ደጋግሜ ስለሚያነሳው አንድ ታሪክ ዛሬ ምሽኑኑ ማንሳት ፈልጋለሁ። በአፋን ኦሮሞ በዚህ ላይ ቪዲዮ ሰርቻለሁ። በአማርኛ አጭር ቪዲዮ ለእናንተ ለማቅረብ ነው የመጣሁት ከጠፋንንም ከገባንበት ወይም ከጠፋንበት እንመለስ የምል ነው። ከአምላካችን ከአባታችን ከመድኃኒታችን ከለየን ነገር እንመለስ ነው የኔ ርዕስ። ለዚህ ርዕስ መጽሐፍ ቅዱስ ታሪክ መሰረት የማደርገው ሉቃስ ምዕራፍ አስራ አምስት ነው። ሉቃስ ምዕራፍ አስራ አምስት ላይ የጠፉ ሶስት ነገሮች እንዳሉ ብዙ ጊዜ ስትሰበክ እንሰማለን። እኔ ግን ዛሬ አራተኛውን እጨምራለሁ ብዬ ነው የማስበው። ግን በጥንቃቄ እንድትሰሙኝ እፈልጋለሁ። ከምዕራፍ አንድ እስከ 23 ስታነቡ እነዚህ የታወቁ ብዙ ጊዜ ሰባኪዎች የሚሰብኩበት የጠፉ ሶስት ነገሮች ይላሉ። አንደኛው በግ ነው የጠፋው። ሁለተኛው ደግሞ ቤት ውስጥ እንቁ ነው የጠፋው። ሶስተኛ ልጅ ነው የጠፋው፣ ታናሽ ልጅ ነው የጠፋው። እኔ የሚጨምርበት ታላቁም ልጅ ጠፍቷል፣ ግን የጠፉበት ቦታ ሁኔታ ነው የሚለያየው። እስቲ ከዚህኛው አሁን ከጨመርኩበት ከታላቁ ልጅ ቤት ውስጥ ከጠፋው ልጅ ልጀምር። ታናሹ ልጅ ከቁጥር 14 ጀምራችሁ ስታነቡ በቃኝ ከአንተ ጋር መኖር በቃኝ ያለኝን የሚበቃኝን አካፍለኝ ኢጄ ልሂድ ብሎ አባቱን በጠየቀ ጊዜ፣ ታላቁም ልጅ ከአባቱ ተካፍለዋል። አይ ያንተ የኔ ነው፣ እኔ ኮ ከአንተ ጋር ነው የሚኖረው፣ ምን አደርጋለሁ አላለም። የኔንም ድርሻዬንም ስጠኝ አለ እና እዛ ቦታ ላይ ቤት ውስጥ ሆኖ የራሱን ርስት፣ የራሱን መንግሥት፣ የራሱን ፍቃድ፣ የራሱን አስተዳደር፣ የራሱን ማናጅመንት፣ የራሱን ሊደርሺፕ እንደለየ ነው የምናውቀው። መጽሐፍ ቅዱስ እንደሱ ነው የሚያስተምረው። አባት የምለው በዚህ ቦታ ላይ የተጠቀሰው ጌታ ኢየሱስ ክርስቶስ የወሰደው ምሳሌ አምላካችን፣ ፈጣሪያችን፣ ጌታችን፣ ንጉሳችን የሚመራን እሱ ነው። እንግዲህ በቤት ውስጥ የቀረው ልጅ ቤት ውስጥ ሆኖ የራሱ መንግስት አለው። ራሱን የሚመራበት ራሱን የሚያስተዳድርበት የኔ ነው የምለው ይለያቸው ነገሮች አሉት። ከአባት ከአምላክ ጋር እየኖርን የኔ ነው የምንለው ነገር ምን አለ? የምናቋቋመው የራሳችን የሆነ መንግስት ምን አለ? ርስቴ ነው የምንለው ምን አለ የምንካፈለው ርስት ምን አለ? ይሄ እውነት እዚህ ቦታ ላይ የተጠቀሰው ምሳሌ እግዚአብሔር አምላካችን እሱን ለመግለጥ እኛን ደሞ በአጢአት የወደግነው የጠፋ ነው ሰዎች ልጆችን ለመግለጥ ኢየሱስ ክርስቶስ ከተጠቀመበት ብለን ምንል ከሆነ ቤት ውስጥ ያለው ልጅ ጠፍተዋል ማለት ነው። ያለን ሁሉ የጌታ ነው። ጳውሎስ ስናገር ማንም ለራሱ አይኖርም ማንም ደግሞ ለራሱ አይሞትም ብሎ እንደዛ ነው ያስተማሩ። የምንኖር ለጌታ የምንሞት ለጌታ ማለት ነው። ከእግዚአብሔር ጋር ትክክለኛ ኅብረት ሲኖረን የራሳችንን የምንለው ነገር የለም፣ ሁሉ ያለን ነገር የጌታ ነው። ሁለተኛው ሰው በቤት ውስጥ መጥፋቱን የሚያረጋግጠው ነገር ያ የጠፋ ልጅ ተመልሶ ሲመጣ ተመልሶ ሲመጣ ደስተኛ አልነበረም። መጽሐፍ ቅዱስ ሲናገር ይሄ ጠፍቶ ነበረ፣ ተገኘ ሞቶ ነበረ፣ አሁን ሕይወት አገኘ ብሎ መጽሐፍ ቅዱስ ሲናገር ነው የምናገኘው። እና ይህ ሁሉ ሲሆን ሌሎች ሲደሰቱ፣ አባቱ ሲደሰት፣ እሱ ደስተኛ አይደለም። በአጢአተኛው መመለስ በአጢአተኛው ንስሐ መግባት በአጢአተኛው ከዘላለማዊ ፍርድ ስር አምልጦ ወደ ዘላለማዊ ህይወት መምጣት የማያስደስተን ከሆነ አለን ማለት ይቻላል? ሆይ አልጠፋንም። ሆይ የወንድማቸው ተመልሶ ከአምላኩ ጋር ንስሐ ገብቶ ህብረቱን አድሰው ቃል ክዳኑን አድሶ መኖር የማያስደስተን ከሆነ እውነተኛ አለን ማለት ይቻላል ወይ ነው ጥያቄው። ለዛ ነው ነ ልጅ ጠፍተዋል ብዬ ያልኩት። እንግዲህ ወደ በጣም ዶሚኔት ወደሚያደርገው ታሪክ ልመለስ፣ ወደ ጠፋው ልጅ እሱ ላይ ነው ፎከስ የሚያደርገው። ልጁ አንድ ቀን ለአባቱ ያልተጠበቀ ጥያቄ ያቀረበ፣ አንድ ቀን ያቺ ቀን የተረገመች ቀን ናት። ያ ልጅ በህይወቱ ዘመን ያችን ቀን ስረግም የሚኖር ይመስለኛል። ከእግዚአብሔር የተለየንበት ቀን፣ እጅግ አስጨናቂና አደገኛ ውሳኔ የወሰንበት ቀን ከአባታችን ከአምላካችን የለየን የወሰንበት ውሳኔ ያቺ ቀን እውነትም የተረገመች ይሆን ማለት ይቻላል። ዛሬ ከዛኛው ከፍቅር ህይወት ከክብር ህይወት ከመገለጥና ከራእይ ህይወት እጅግ በጣም በሰላም የታነጽና የተሞላ ህይወት፣ ከዛ ህይወት ለመውጣት እርምጃ የወሰነበት ቀን ያቺ ቀን የተረገመች ትሆን? በእውነት ያን ቀን እንግዲህ የልጅ ጥያቄውን ፕሮፖዛሉን አቀረበ። የሚበቃኝን ስጠኝ ካንተ ጋር መኖር አልፈልግም ራሴን ችዬ መኖር ይችላሉ፣ አለ። ከዚህ ጥያቄ ማንሳት የሚገባን ዛሬም የምንማርበት ነጥቦች አሉ። የአባቱን አመራር የአባቱን ሊደርሺፕ አልተቀበለውም፣ አልተደሰተበትም። ልክ እስራኤላውያን እንዳደረጉ ማለት ነው። እንደ አይዛፍ ንጉስ ያስፈልገናል አሉ። እንደ አይዛብ በዙሪያችን እንዳሉ ሰዎች፣ ህዝቦች ንጉስ ያስፈልገናል፣ ንጉስ ይሾምልናል። ያ ይሄ ጥያቄ ሳሙኤልንም አሳዝኗል እግዚአብሔርንም አሳዝኗል ህዝቡንም ዋጋ አስከፍለዋል። እግዚአብሔር ባይራራላቸው ኑሮ ህዝቡንም ዋጋ አስከፍለዋል ለአርባ ዓመት እጅግ በጣም የከፋ ዋጋ ነው የከፈሉበት። እና ልጁ በአባቱ ሊደርሽፕ አልተደሰተም ማለት ነው። ኢሳይያስ ምዕራፍ አንድ ላይ ስትመለከቱ ኑ እስኪ እንነጋገር ነው እግዚአብሔር፣ ህዝቡን የምለው ኑ እንነጋገር። ለምንድን ነው ጥፋት የመረጣችሁ? ውሃ ማይዙ ጉድጓዶችን ለምን መረጣችሁ? ምን በደልኳቸው ነው እግዚአብሔር ስላቸው የነበረው ህዝቡ ለዛ ለእግዚአብሔር ቃል መልእክት እንወያይ እናስተካክል በጊዜ ነገሮችን እናስተካክል ብሎ እግዚአብሔር ስለምናቸው አልፈለጉም አልሰሙም። እኔ አንዳንድ ጊዜ በጣም በጣም የሚገርሚ የሰው ልብ በኃጢአት ሲወሰድ በራሱ ሀሳብ በራሱ ፍቃድ ሲወሰድ ሰው አይሰማው። ከእናንተ ፊት ያለው ጊዜ ጥሩ አይደለም ብሎ ነቢያት ይናገሩ ነበር። እንወያይ ነው እግዚአብሔር ብሎ ኑ እስኪ ምን በደልኳቸው ኑ ብሎ እግዚአብሔር ስለምናቸው እናያለን። ያ ይሄ ልጅ እንግዲህ ወደዚህ ሀሳብ መጣና ልለይ፣ ዛሬ ከአንተ ልለይ አልፈልግም በቃ በቃ ብሮ የራሱን ድርሻ ወስዶ የራሱን ህይወት መምራት ሲጀምር ነው የምታገኙት። የራሱን ህይወት መምራት ሲጀምር ነገር ግን ይዞት የወጣውን ገንዘብ ይላል፣ ምሳለው በተናቸው ይላል እንደ ባርነት ሲቆጥር የነበረውን የአባቱን ቤት ለቆ እንደወጣ ነጻነት የመሰለ ግን ህይወቱን የሚገል ነጻነት የመሰለ ባዶ የሚያስቀር ነጻነት የመሰለ ለሞት የሚያበቃ ነጻነት የመሰለ ለጉስቁልና አሳልፎ የሚሰጥ ነጻነት የመሰለ ለውርደት፣ ለኃጢአት አሳልፎ የሚሰጥ ክብሩን የሚያዋርድ ህይወት መለማመድ ጀመረ። አንድ የሚቀረበት ነገር የለም። ሁሉንም በህይወቱ ተለማመደ። ዝሙትንም ተለማመደ። ሁሉ ነገር ተለማመደ። ዛሬ እንደምንለው ማለት ነው። መጠጡንም፣ ስካሩንም፣ ሌብነቱ ሁሉ ነገር አልቀረም፣ ተለማመደ። ከዛ በኋላ መጨረሻ ላይ ህይወቱ አደጋ ላይ ወደቀ። እጅግ በጣም ተራበ ነው የምለው መጽሐፍ ቅዱስ የሚበላውን ነገር እስኪያጣ ድረስ ደረሰ። ከአምላክ ለይተን ህይወትን ስንመራ ወደ ስኬት ወደ ፍጻሜ ሳይሆን ወገኖች ሆይ ወደ ውርደት ነው የምንነደው። ወደ ኪሳራ ህይወት ነው የምንነደው። ወደ ለየለት መከራና ስቃይ ነው ህይወትን የምንመራው። የማንወጣበት ቅርቃር ውስጥ ነው የምንገባው። ይላል እንግዲህ መጽሐፍ ቅዱስ ያ ሰው ተራቤ ምዕራፍ 15 ማነ ቁጥር 15፣ 16 ላይ ስትመለከቱ የሚበላውን ነገር አጥቶ ወደ አንድ ሰው ቤት ሄደ ይላል። ያ ሰው እርያን እንዲጠብቅ ላከ ይላል። እርያ በመጽሐፍ ቅዱስ ውስጥ ከረከሱት እንስሳዎች መካከል አንዱ ናት። ለአንድ አይሁድ እነዚህን እንስሳዎች መጠበቅ ማለት ትልቅ ውርደት ነው። ትልቅ ሽንፈት ነው እና ተላክና ስጠብቅ የሚበላውን ነገር ተው እሪያዎች የሚበሉትን ይመኝ ነበር ይላል መጽሐፍ ቅዱስ ስናገር። ከዛ ቁጥር አስራ ሰባት ላይ ወደ ልቡ ተመለሰ ይላል። ወደ ልቡ ተመለሰ። ይህ ቃል በጣም ልቤን ነው የሚነካው። ውሳኔዎቹን እንደገና ማጥናት ጀመረ ማለት ነው። ከአባቱ ቤት ከመውጣቱ በፊት የነበረውን ሕይወት ሁሉ ማጥናት ጀመረ፣ አናላይዝ አደረገ። ያ ሕይወት እጅግ እጅግ እጅግ በጣም እንደሚበልጥ አሰበ። እንዲህም አለ፦ በአባቴ ቤት እንጀራ የሚተርፋቸው ሰራተኞች፣ ሙያተኞች ስንት ናቸው? እኔ ልጅ ሁኜ ሳለ ማለት እኔ ግን ከዚህ በረሀብ ሞታለው ጠፋለው አለ። ያሳለፈውን ጊዜ በደምብ አየ። አሁን የሚገኝበትንም ሁኔታ መረመረው። ወገኖች ወይ ሰዎች ከሚነግሩን ይልቅ በኃጢአት ምክንያት የደረሰብን እንክሳራ ቁጭ ብለን ማሰብ ከጀመር ወደ እግዚአብሔር መመለስ በጣም እጅግ ቀላል ነው። ወደ ቀድሞ ህይወታችን መመለስ እጅግ በጣም ቀላል ነው። ያለምንም ግፊት በራሳችን ፍቃድ ወደን በህይወታችን ላይ የምንወስደው የበለጠ ይጠቅመናል። ስለዚህ ያ ሰው እንደዚህ አለ። ያለፈውን ህይወቱን ካየ በኋላ ከገመገመ በኋላ ተነስቼ ወደ አባቴ ቤት ይሄዳል። አባቴ ሆይ፣ ባንተና በሰማይ ፊት በደልኩ። ሁለተኛ ልጅ መሆን አይገባኝም፣ ብቻ ግን እንደ ሰራተኞች እንደ አንዱ ቁጥረኝና ልኑር ብለው በህይወቱ ወሰነ ይላል። ጉዞ ወደ አባቱ አጥፍተዋል ያውቃል። እሱም ይሄንን ነው የሚናገረው፣ በሰማይና በምድር በአንተ ፊት በደልኩ ብሎ ነው የሚናገሩ። እነዚህ ቃላቶች እጅግ በጣም ንሳው ጥልቅ መሆኑን ነው የሚያሳየው። ከልቡ ከውስጥ ህይወቱ መመለሱን ነው የሚያመለክተው። በደልኩ ይቅርበለኝ አለ። ይላለው እጅ አለ ቁጥር ሀያ ላይ አንድ ነገር ነው የምትመለከቱት። ወደ ሰው ልጅ ወደ ኃጢአተኛው የሚሮጥ ጸጋ፣ እጁን የሚዘረጋ አምላክ፣ ፈጥኖ የሚደርስ ጌታ፣ እሱን ነው የምትመለከቱት። አባቱ ልጁ ገና በሩቅ ሳለ ተመልሶ መምጣቱን ሳይ ሮጦ አቀፈው፣ ይላል ተቀበለው፣ ደጁን ከፈተለት፣ ልቡን ከፈተለት። ኃጢአት መስራት አይደገፍም፣ መጽሐፍ ቅዱስም አያስተምርም፣ መልካምም አይደለም። በሕይወታችን የሚያስከትለው ቁስል፣ ጠባሳ ቀላል አይደለም። ኃጢአት የሰሩ ጻድቃን ብዙ ዋጋ ከፍለዋል። ንጉሥ ዳዊት እግዚአብሔር እንደ ልቤ ብሎ የጠራው ሰው ብዙ ዋጋ ከፍለዋል። የዛም ምስኪን ታማኝ ወታደር ትዳር ስላፈረሰ፣ ደሙንም ደመከልብ ስላደረገው እግዚአብሔር ዋጋ አስከፍሎታል። ያን ሰው ምንም እንኳ እንደ ልቤ ብሎ ቢጠራም እግዚአብሔር ጻዲቅ ስለሆነ ዋጋ ከፍሎበታል ዳዊት ነገር ግን ከልባችን በጥፋታችን ጸጽቶን ወደ ጌታ ስንመለስ የእግዚአብሔር ደጅ ክፍት ነው። ወገኔ የእግዚአብሔር በር የምሕረት በር የይቅርታ በር ክፍት ነው። በያው እግዚአብሔር ፊት እነግራችኋለሁ፣ ክፍት ነው፣ ክፍት ነው። ጸጋው የሮጠ ወደ ወደቀው ወደ ጠፋው ወደ ሞተው ልጅ መጣ፣ አቀፈው። እኛ እንመለስ እንጂ ከልባችን እውነትም እግዚአብሔር ፊት ሽንገላ የሌለበት በእውነት ቃል ንስሓ እንግባ እንጂ አምላካችን እግዚአብሔር ልቀበለነን። ዛሬ ደጁ ክፍት ነው። የክርስቶስ እጅ ዛሬም በቀራንዮ መስቀል ላይ እንደተሰቀለ እንደተዘረጋ ነው ወገኖች። ደሙ ዛሬም ትኩስ ነው። ከኃጢአት ከኃጢአት ስለማንጻት፣ በሩም ክፍት ነው፣ አልተዘጋም። በሰው ልጆች ላይ አልተዘጋም። ዛሬም ክፍት ነው፣ ግን እንደሱ አይቀጥልም። አንድ ቀን ይዘጋል፣ ያበቃል። ወገኖች ሆይ ስለ አመፃ፣ ስለ ኃጢአት ስራ የሚያበቃበት ጊዜ አለ፣ ከፊት ለፊታችን። ዛሬ ግን ጊዜ አለን ለመመለስ ህይወታችን ለማስተካከል እንደዚህ ምሳሌ እንደ ወጣቱ እንደ ታናሹ ልጅ ህይወታችን ለማስተካከል እድሉ አለ፣ በእጃችን ላይ ተጠቀሙበት። ግድ የለም ተጠቀሙበት፣ ተጠቀሙበት። ግድ የለም ተጠቀሙበት። ዳብሎስ ጌታ ኢየሱስ ክርስቶስ ስናገር ማቴዎስ ምዕራፍ ስድስት ላይ ወደ መጨረሻ አካባቢ ስታነቡ ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? አለ። እዛው ቀጥሎ አስቀድማችሁ እግዚአብሔርን ጽድቅ መንግስቱን እግዚአብሔርን መንግስት ጽድቁን ፈልጓል። አለ ሌላው ይጨመርላችኋል ይጎላችኋል ብሎ መጽሐፍ ቅዱስ አላስተማረንም? ነ ወገኖች፣ ወይ ግደለም አሁን ባለን ጊዜ እንጠቀም። እኔ ጥሪ ያደርግላችኋለሁ የምትሰሙን ወገኖቼ፣ በሀገር ውስጥም ከሀገር ውጭም ያላችሁ ዛሬ ዛሬ ነው የመዳን ቀን፣ አሁን ነው የመዳን ቀን። ወስን ወገኔ፣ ባለበት ቦታ ላይ ወስን። የሚቀጥለው ልጁ ከመጣ በኋላ የተደረጉ ስርዓቶችን ተናግሬ ሊጨርስ የመጀመሪያው አባቱ ያዘዘው ሰራተኞቹን፣ ልብሱን ለውጡለት፣ ልብሱን ቀይሩለት። ልብስ ማንነታችንን ይወክላል በመጽሐፍ ቅዱስ ውስጥ አሮጌውን ሰው አውልቁና አዲሱን ሰው ልበሷል። ጳውሎስ ኤፌሶንን ኤፌሶን አይዛብ ናቸው፣ አይዛብ ነበሩ። ለእነሱ ነው ወንጌል የተሰበከው። ለተስፋው ቃል ለቃል ክዳኑ እንግዶች ነበራችሁ ብሎ ነው የሚናገረው። ግን አሁን በክርስቶስ ደመሆናችሁ ቀርባቸዋል ብሎ ይናገራል። እና ለእነዚህ ሰዎች ሲናገር አሮጌውን ሰው አውልቁ አውልቁ ልክ እንደ ልብስ ነው የምተጠቀመው። በቤተ መቅደስ አሰራር ውስጥ አሮን የሚለብሰው ወደ ሰባት የሚሆኑ ወደ ስምንት የሚሆኑ ልብሶች አሉ። መጀመሪያ ግን ወደዛ ወደ መቅደሱ ወደ ቤተ መቅደስ ውጫዊ አደባባይ መጥቶ ልብሱን ያወልቅና ሻወር ይወስዳል። ሰውነቱን ከጠጠበ በኋላ የክነት ልብሱን እዛው ይለብሳል። ስለዚህ ልብስ ከማንነታችን ጋር ነው የሚሄደው። ይህንን አስተሳሰቡ ቀይሩለት፣ ዓለም ያጨማለቀውን ቀይሩለት፣ አዲስ ፍጥረት ይሁን አዲስ ሰው ይሁን ቀይሩት ይህን ሰው። እኔ በጣም የሚገርመኝ በሰራተኞቹ ላይ ምን አይል ምን አይል መተማመን ስለሆነ ነው አባቱ እንደዚህ ብሎ ትእዛዝ የሰጠው። ልክ ነው እኮ ወገኖቼ፣ ዛሬ እኮ ጌታ የሱስ ክርስቶስ የተናገረው እኮ እነዛን ስልክ ሂዱ፣ አጋንንትን አውጡ፣ ሙታኔን አስነሱ። ሙታኔን አስነሱ ማለት የሞተውን ብቻ አይደለም። ኢንፋክት በአገልግሎታቸው ውስጥ የሞቱ ሰዎች የተነሱ አሉ። በኃጢአት ሙታን ነበራችሁ አይደለም? መጽሐፍ ቅዱስ የምለው የሰው ልጅ መቃብር መክፈት ነው። ኃጢአት የገደላቸው ከአምላካቸው የተለዩ ከጸጋው የተለዩትን ማዳን ነው። ወገኖች ስራችን እሱ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው የተባለውን ማረጋገጥ ነው። በሰው ህይወት፣ አውቁለት አዲስ ልብስ አልብሱት አለ አዲስ ልብስ፣ እሱ ይገርመኛል አለ አዲስ ልብስ ዛሬ የተመለሳችሁ ወንድሞች እና እህቶች በቤቱ አዲስ ልብስ አለ። ከትላንቱ የትላንቱን ህይወት በተቃራን የሚሆነው በአምላክ ፊት ለብሳቸው የምትቆሙት፣ በሰራተኞቹን ፊት ለብሳቸው የምትቆሙት፣ በመንግስት ውስጥ ለብሳቸው የምትቆሙት፣ በአገልግሎቱ ላይ ለብሳቸው የምትቆሙት፣ ለዘላለም ህይወት ብቁ የሚያደርጋል ድፍረት የሚሰጠን ያ ልብስ ዛሬም አለ፣ ወንድሜ። ውጣ ከዛ እዛ ቦታ ላይ ወርቀ እንድትቀር እግዚአብሔር አልፈጠረም። ውጣ ከዛ ሞት ከነገሰበት ስቃይና ውርደት ከዘፈነበት ልቀቀውና ወደ አባቲ ቤትና አባቲ ይቀበላል። ልብስን ይቀይራል። እንግዲህ አቂሙና አለን ነው የኔ ጥያቄ ዛሬ ይሄ ልብስ ቀይሩ የተባሉ ሙያተኞች አገልጋዮች፣ የቤተ ክርስቲያን አገልጋዮች ነው የሚመስሉት? ሰራተኞች የቤተ ክርስቲያን አገልጋዮች ነው የሚመስሉት? ዛሬ ዓለም አዋርዳ አይለቀቀችም። ዓለም ያሰቃየች ዓለም የዘረፈቻቸውን ሰዎች ወደ ቤተ ክርስቲያን ሲመጡ እውነት አዲስ ልብስ እናለብሳቸዋለን? አቂሙን አለን? ጸጋው አለ ከእኛ ጋር ወይስ ነገረኞች፣ ተንኮለኞች፣ ለራሳቸው ጥቅም የምንኖር ሰዎች ነን? አስቡበት ወገኖችው። ሌላው አባት ያለው የሰጠው ትእዛዝ፣ ቀለበቱን ቀይሩለት፣ አድርጉለት በጣቱ ቀለበቱን አድርጉለት። ቀይሩለት ሳይሆን በጣቱ አድርጉለት። ቀለበት ቀለበት ከቃል ክዳን ጋር ነው የሚሄደው መጽሐፍ ቅዱስ ውስጥ እግዚአብሔር ቃል ክዳን ያፈረሰው ሰው ነበር፣ ያ ሰው። ስንጠፋ ኃጢአት ስንፈጽም እኮ በቃል ክዳን አለ አይደለንም እኮ ያለ ነው። አፍርሰናል፣ ወደን አፍርሰናል። በእኛ ሳይድ ፈርሰዋል፣ በእኛ በኩል ፈርሰዋል፣ እውነትም አፍርሰዋል። ኖ ኖ ኖ፣ ከዚህ በኋላ ልታስተዳድረኝ አትችልም ብሎ እኮ ነው የወጣው። የፈረሰውን ቃል ክዳኑ እንደገና አድሱለት ማንነቱ ከተቀየረ በኋላ አስተሳሰቡ፣ ስራው፣ ሁሉ ባህሪው ከተቀየረ በኋላ ቃል ክዳን ወደ ማደስ ደረጃ ነው የሚሻገረው። ልጅ የመሆን ፖዚሽን ነው የሚይዘው። አባት አባቱ አባ አባ ብሎ ለመጥራት ወደዛ ፖዚሽን ነው የሚመጣው። እግዚአብሔር የተመሰገነ የሆነ ወገሮች፣ እሱ ብቻ አይደለም። ሶስተኛ ደረጃ ላይ ለእግሩ ጫማ አድርጉለት። ጫማ በመጽሐፍ ቅዱስ ውስጥ ኤፌሶን ምዕራፍ ስድስት ላይ የእግዚአብሔርን ቃል ተጫምታችሁ ቁሙ ነው የምለው። በቃሉ ላይ መሰረት ይኑረው፣ አጽኑት በቃሉ ላይ ማለት ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ሂዳችሁ አይዛብን ሁሉ ያስተማርኳቸው እያስተማርኳቸው እያስተማራቻችሁ ደቀ መዛሙርቴ አድርጉ ያለው ቃልን ማስተማር

በቀላልሉ ነው። ከአምላኩ ጋር ያለውን ቃል ክዳን የሚያፈርሰው በቀላሉ ነው፣ ወደ ዓለም ስራ ውስጥ የሚገባው። ስለዚህ በቃሉ ላይ አቁሙት አለ። አራተኛው የሚበላውን ስጡት ይብላ። በቃ ተስተካከለ። ልጁ እንደማስበው አይደለም። አጢአት የኛን ሳይኮሎጂ ነው የሚጎዳ። ሁለተኛ ተመልሰን የእግዚአብሔር ልጅ ሆነን እንድንኖር እንዳናስብ ነው የሚያደርገን። አጥፋት መስራት ስንጀምር ክፍተት ይፈጠራል በውስጣችን ጥርጣሬ ይገባል። እውነትኔ የእግዚአብሔር ልጅ መሆን ይችላል። ለውኔ ወደዛ ነው የምንመጣው። እግዚአብሔር እሱን ነው ሳይኮሎጂ ነው የፈወሰው። በዚህ ቦታ ላይ የልጁን ሳይኮሎጂ ስጡት አለ። ደስታም ሆነ ይላል ታሪኩ። በዚህ ነው ተደመደመ። ዛሬም ለጠፋችሁት ወንድሞች የእግዚአብሔር ልጅ ወደ እናንተ ተዘርግቶ ነው ያሉ ተመለሱ። ካላችሁበት ተመለሱ፣ ትድናላችሁ፣ እንደገና ጸጋውን ትቀበላላችሁ። ራዕዩን የጣላችሁ ሰዎች ብትኖሩ እንደገና እግዚአብሔር ያጎናጽፋቸዋል። ተመለሱ ወደ ጌታ። እግዚአብሔር የሰማነው ቃል ይባርክልን። ተባረኩ። ሼር አድርጉ፣ ኮመንት አድርጉ፣ ሰብስክራይብ አድርጉ።